ከኢኮኖሚው አንፃር አንጻር እንደ ሀገር የምንከተለው የብዝሃ ዘርፍ ኢኮኖሚን ነው እና ከዛም አንጻር ለግብርናው፣ ለማኑፋክቸሪንግ፣ ለማዕድን እንዲሁም ደግሞ ለቱሪዝም፣ ለአይሲቲ የተሰጡት ትኩረቶች እጅጉኑ አመርቂ ማድረግ ተደርጎ ሊወሰዱ የሚገባ ነው። ከእኛም አንጻር ከማኑፋክቸሪንግ ዘርፍ እንግዲህ ድሬዳዋ የምስራቁ የንግድ የኢንዱስትሪ እና የኢንቨስትመንት ማዕከል ሆና እንድታገለግል ነው ራእዋ። ከዚ አንጻር ከዚህ ቀደም ከለውጡ በፊት በተለያየ ችግሮች ተዘግተው የነበሩ በርካታ አምራች ዘርፎች ወይ ደግሞ የኢንዱስትሪዎቻችን በኢትዮጵያ ታምርት ንቅናቄ ለውጡ ይዞት በመጣ ኢኒሽቲቭ የኢትዮጵያ ታምርት ንቅናቄ ከዚህ ቀደም ከውጭ ስናስገባቸውን የነበሩ ምርቶችን በሀገር ውስጥ በመተካት እየተሰራ ያለው ስራ በጣም ትላልቅ ስኬት አድርጎ የሚወሰዱ ናቸው። በርካታ የተዘጉ ማኑፋክቸሪንጎች ወይ ደግሞ ኢንዱስትሪዎች ወደ ስራ የገቡበት ለኢንዱስትሪዎቹ ማነቆ የሆኑ ችግሮችን በመፍታት በተለይ በአስተዳደራችን ደረጃ ይሄንን የሚከታተል ዘርፉን የሚመሩ የዘርፉ ኃላፊዎች በጥብቅ ዲሲፕሊን ጉዳዩን በመምራት ድሬዳዋ በርካታ ከዚህ ቀደም የተዘጉ ኢንዱስትሪዎች ወደ ስራ እንዲገቡ ተደርገዋል። እነዚህ ወደ ስራ በመግባታቸው አንደኛ ለኤክስፖርቱ ትልቅ አስተዋጽኦ አድርገዋል። በሀገር ውስጥ ተኪ ምርቶች ላይ ትላልቅ ስራዎች ሰርተዋል። ብሎም ደግሞ የስራ እድል ፈጥረው ለበርካታ ዜጎች የስራ እድል ፈጥረዋል ማለት ነው። እነዚህ የለውጡ ቱርፋት አድርገው ሊወሰዱ የሚገባ ናቸው። በኢኮኖሚውም ስናየው እንደ ሀገር የመጡት በተለይ በምጣኔ ሀብቱ ረገድ ትላልቅ የሚባሉ ስኬቶች የመጣበት ነው።